ያስተልን ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ህወሓት የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ገልጿል። ቆላ ተምቤን ውስጥ ለክፉ ጊዜ ተብሎ ተቀብሮ የነበረው የመድፍና የታንክ ክምችትም ተቆፍሮ እየወጣ ነው የሚሉ መረጃዎች እየተሰሙ ነው። በሌላ በኩል ራሳችን መከላከል እንችል ነበር፣ ነገር ግን አላደረግነውም ሲሉ ብርጋዴር ጀኔራል ፍሳ ኪዳኑ ተናግ የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ የሆኑት ብርጋዴር ጄኔራል ፍሳ ኪዳኑ በአፋር ክልላዊ መንግስት የተነሳውን ስሞታ በተመለከተ ሲናገሩ እኛ ምንም አይነት ግጭት አላነሳንም፣ እንዲይን ዝግጅትም የለንም ሲሉ ተናግረዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩሉ ፌዴራል መንግስቱ ጠባጫሪ ድርጊቶችን እንዲያቆምና ለግጭት ማቆም ስምምነቱ ተገዥ እንዲሆን የተባበሩት መንግስታት ድርጅትና የአፍሪካ ህብረት ዲፕሎማሲያዊ ግፊት እንዲያደርጉ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬችና ለህብረቱ ኮሚሽን ሊቀመንበር መሐመድ የሱፍ ትናንት በላኩት ደብዳቤ ጠይቀዋል። ስምረት ፓርቲ በበኩሉ የትግራይ ጸጥታ ኃይሎች የኋላ ቀሩ የህወሓት ቡድን መጠቀሚያ የሆናችሁ በመሆኑ የትግራይ ህዝብ እናንተን የጸጥታ ኃይል አባላትን በጥርጣሬ ሊመለከታችሁ ተገዷል ሲል ዛሬ ባወጣው መግለጫ ገልጿል። ክቡራትና ክቡራን፣ የኢትዮ ሚዲያ ማዕከል ቤተሰቦች በትግራይ ክልልና በፌዴራል መንግስቱ ያለውን ውጥረት አስመልክቶ ያዘጋጀነውን ጥንቅር ይዘንላችሁ ቀርበናል። ቻናላችንን ሰብስክራይ በማድረግ የደወል ምልክቷን በመጫርና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ህወሓት በትግራይ አባላት ላይ የድሮን ጥቃት መፈጸሙን ገልጿል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ገልጿል። ህወሓት ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አረብ ጥቅምት 28 ቀን 2018 ዓ ም ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን አመልክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል፣ ያለው መግለጫው ይህ የድሮን ድብደባ የፕሪቶሪያ ስምምነትን ሙሉ በሙሉ የጣስና የከፋ አደጋ ውስጥ የከተተ ነው ብሏል። አንድ ስማቸው እንዳይጠቀሱ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ለቢቢሲ እንደተናገሩት በሰዋል በአውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው ብለዋል። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሜልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምሮ ተናግሯል። ህወሓት በመግለጫው በኃይሎቹ ላይ ጉዳት መድረሱን ብቻ የጠቀሰ ሲሆን፣ ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት መድረሱን ተናግሯል። የኢትዮጵያ መከላከያ ሰራዊት እንዲሁም የፌዴራል መንግስት ኮሚኒኬሽን ጉዳዮች አገልግሎት በስልክና በጽሁፍ መልእክት አስተያየት ለማግኘት ቢሞከርም ምላሽ እንዳላገኘም ቢቢሲ ዘግቧል። ህወሓት ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል በማለትም ዓለም አቀፉ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣ የበኩሉን ይወጣ ሲል ጠይቋል። ይህ የድሮን ጥቃት በትግራይ ኃይሎች ካምፕ ላይ መድረሱ የተሰማው የአፋር ክልል የትግራይ ክልል ኃይሎች ወደ 15 ኪሎ ሜትር ዘልቀው በመግባት ጥቃት መፈጸማቸውን በመግለጽ ከከሰሰ በኋላ ነው። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ወንጀላውን አስተባብሯል። አፋር ክልል በበኩሉ በጥቃቱ በአካባቢው የሚኖሩ ማህበረሰቦች መፈናቀላቸውን ገልጿል። በሰሜን ኢትዮጵያ ለሁለት አመታት የዘለቀውን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈረመ ሶስተኛ አመቱን ይዟል። ከህጋዊ ፓርቲነት የተሰረዘው ህወሓት አርብ ጥቅምት 28 ቀን 2018 ዓ ም ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ ጥቅምት 28 ቀን ማለዳ ድሮን ጥቃት ፈጽሟል ሲል ከሷል። የአፋር ክልል መንግስት የህወሓት ን ሲል የጠራውን ኃይል በክልሉ ዞን ሁለት መጋሌ ወረዳ ውስጥ በምትገኘው ቦንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ረቡዕ ጥቅምት 26 ቀን 2018 ዓ ም ምሽት ባወጣው መግለጫ ነበር። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ሐሙስ ጥቅምት 27 ቀን 2018 ዓ ም ባወጣው መግለጫ ላይ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባብሏል። ይህ አፋር ክልል ይህንኑ በተመለከተ ያወጣውን መግለጫ መሰረተ ቢስ ሲል አጣጣለው። ጊዜያዊ አስተዳደሩ በትግራይ በኩል የሚፈጠር ውከት የሚሆን አለመረጋጋት እንዲኖር በፍጹም እንደማይፈልግ ጨምሮ ገልጿል። የመጋሊ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በራ ኡስማን ለቢቢሲ የትግራይ ኃይሎች በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈታቸውን የአካባቢው ነዋሪም ተደናግጦ መሸሹን ተናግሯል። አስተዳዳሪው ከአካባቢው የሸሸው ማህበረሰብ ቁጥር ምን ያክል እንደሆነ አልተናገሩም። ከቅርብ ጊዜ ወዲህ ህወሓትና የፌዴራል መንግስት አንዳቸው ሌላኛቸውን የፕሬቶሪያ ስምምነትን በመጣስ ይከ ሳሉ። ሰኞ ጥቅምት 24 ቀን 2018 ዓመተ ምህረት ከ5 ዓመት በፊት በትግራይ ውስጥ በነበረው የአገሪቱ ጦር ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር ለተሰበሰቡ ከፍተኛ ወታደራዊ መኮንኖች የአገሪቱ ሰራዊት ኢታማጆር ሹም ባደረጉት ንግግር ህወሓት የፕሪቶሪያውን ስምምነት የሚጥሱ ተደጋጋሚ ተግባራት ፈጽሟል ሲል ከሰው ነበር። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ነበሩ በማለት ምክንያታቸውን ዘርዝረዋል። ትግራይ ክልል ጊዜያዊ አስተዳደር ሐሙስ ጥቅምት 23 ቀን 2018 ዓ ም ባወጣው መግለጫ ላይ የፌዴራል መንግስቱ የፕሪቶሪያን የግጭት ማቆም ስምምነት በአግባቡ እንዲፈጽም አላስቻልም ሲል ቅሬታውን አቅርቧል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት የተፈረመው ጥቅምት 23 2015 ዓ ም ነበር። ባለፉት ወራት በፌዴራል መንግስቱ ባለስልጣናትና በህወሓት መሪዎች መካከል የሚካሄደው መካሰስ ዳግም ግጭት እንዳያስከትልም ስጋት ፈጥሯል። ራሳችንን መከላከል እንችል ነበር፣ ነገር ግን አላደረግ ነውም ሲሉ ደግሞ ብርጋዴር ጀነራል ፍስሀ ኪዳኑ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ የሆኑት ብርጋዴር ጀነራል ፍስሃ ኪዳኑ በአፋር ክልላዊ መንግስት የተነሳውን ስሞታ በተመለከተ ሲናገሩ እኛ ምንም አይነት ግጭት አላነሳንም እንዲህ አይነት ዝግጅትም የለንም ብለዋል ጄኔራሉ በአንጻሩ የአፋር ኃይሎችንና የሀራ መሬት ኃይሎችን ተደጋጋሚ ትንኮሳ እያደረጉ ነው ሲሉ ከሰዋል ሲናገሩም በአፋር ክልል ውስጥ የሚገኙት የሀራ መሬት ኃይሎች በተለያዩ ቦታዎች ከአፋር ኃይሎች ጋር በመሆን ተደጋጋሚ ጥቃቶችን ፈጽመዋል ካሉ በኋላ እነዚህ ተደጋጋሚ ጥቃቶች ተፈጸሙ ካሉባቸው ቦታዎች መካከልም መላዛት አካዛ ደሳአ ዋጅራትና ገረብ አገው እንደሚገኙበት ጠቅሰዋል። እንደ ምሳሌም ባለፈው እሁድ ማለትም ጥቅምት 23 ቀን 2018 ዓ ም በገረብ አገውና ደደርባን በተባሉ አካባቢዎች ትንኮሳዎች እንደነበሩ ያስታወቁት ጄኔራል ተክላይ ጨምሮ እንደ እውነቱ ከሆነ የአፋር ልዩ ኃይሎች በትግራይ ውስጥ አንዳንድ ክፍሎችን እንደተቆጣጠሩ እናውቃለን። ነገር ግን ግጭት አያስፈልግም፣ ጉዳዩን ለህዝባችን እናብራራለን የሚል ሀሳብ ነበረን ብለዋል። ጊዜያዊ አስተዳደሩ ራሱን የመከላከል እርምጃዎች እንዳልወሰደ ጠቁመው ራሳችንን መ መከላከል እንችል ነበር ነገር ግን አላደረግ ነው በማለት ገልጸዋል። የፕሪቶሪያው ስምምነት እስከሚፈርስ ድረስ ለማክበር ቁርጠኛ መሆናቸውንም አስታውቀዋል። በሌላ በኩል ደግሞ ቆላ ተምቤን ውስጥ ለክፉ ጊዜ ተብሎ ተቀብሮ የነበረው የመድፍና የታንክ ክምች ተቆፍሮ እየወጣ ወደ አፋር እየተጋዘ ይመስላል ሲል የማህበረሰብ አንቂው አስፋው አብርሃም መልእክቱን በማህበራዊ ትስስር ገጹ አጋርቷል። ይህ በእንዲህ እንዳለም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ጠባጫሪ ድርጊቶችን እንዲያቆምና ለግጭት ቆም ስምምነቱ ተግባራዊ እንዲሆን የተባበሩት መንግስታት ድርጅትና አፍሪካ ህብረት ዲፕሎማሲያዊ ግፊት እንዲያደርጉ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ እና ለህብረቱ ኮሚሽን ሊቀመንበር መሀመድ የሱፍ በላኩት ደብዳቤ ጠይቀዋል። ደብረ ጽዮን አፋር ክልል ውስጥ በፌዴራል መንግስቱ የሚደገፈው ታጣቂ ቡድኑ ከትግራይ ጋር ግልጽ ግጭት ውስጥ ገብተዋል ሲሉም ከሰዋል። ደብረ ጽዮን ፌዴራል መንግስቱ ሐሙስ ሌሊት በትግራይ ኃይሎች ላይ ፈጽሞታል ያሉት የድሮን ጥቃት ሁኔታውን አደገኛ በሆነ ደረጃ የሚ ባስ መሆኑን በመግለጽም አስደንቅቀዋል። ይህ በእንዲህ እንዳለም ስምረት ፓርቲ የትግራይ ጸጥታ ኃይሎች የኋላ ቀሩ የህወሓት ቡድን መጠቀሚያ እየሆናችሁ በመሆኑ የትግራይ ህዝብ እናንተን የጸጥታ ኃይል አባላትን በጥርጣሬ ሊመለከታችሁ ተገዷል ሲል ዛሬ ባወጣው መግለጫ ገልጿል። ፓርቲው ትግራይን እንደ ግል ንብረታቸው የሚቆጥሩ የህወሓት ቡድን ኋላ ቀር መሪዎች ትግራይን ከቀውስ ወደ ከፋ ቀውስ እያስገቧት ይገኛሉ ሲል ወቅሷል። የህወሓት ቡድን የሻዕቢያ መጠቀሚያ ሊያደርጋችሁ እየተዘጋጀ ነው በማለትም የትግራይን ህዝብ ያስጠነቀቀው ስምረት ቡድኑ በትግራይ ህዝብ ዘንድ ተቀባይነት ስላጣና የሻቢያን ተልዕኮ ለማስፈጸም ሲል ታጣቂዎቹን ሰሞኑን ወደ አፋር ክልል አስገብቷል በማለት ከሷል። ይህ ድርጊት የፕሪቶሪያውን የግጭት ማቆም ስምምነትና ህገ መንግስቱን እንደሚጥስም ፓርቲው አመልክቷል። ፓርቲው የትግራይ ህዝብ የኤርትራ መንግስትን ሊቃወምና ልጆቹን ከጥፋት ሊታደግ ይገባል በማለትም ጥሪውን አቅርቧል።